አሳያችኋልሁ። ይው ከነ እርግዝና ሰው ወደ ሌላው ልምጣ ደግሞ ይኸው እርግዝናዋ እንድታየው ደግሞ ልጅ የሚክዱ ሰዎች አሉ።

እፎይ ደግሞ ወንድን መላጣ ሲሉ አያፍሩም እኮ። እንደዚህ ይዘው የስ እንቀጥላለን። እኔ ጥብስ ስፈልግ ስፈልግ መጫጣለሁ። ጥብስ መጫጣለሁ ብላችሁ ነው ቤተሰብ። ታፕ ታፕ ታፕ ተዝናኑ ቤተሰብ። ይሄ የመዝናኛ ፕሮግራም ነው። ዘና እያላችሁ ዘና እያላችሁ ላምታ ታብታብታብታብ እስከዛ እኔን ባትጀምሩ እዝ ቢሩፉል ቲንግ እኔ ከጀመራችሁኝ ከተበታችሁ መድኃኔ ዓለም ይሁናችሁ። ምንም ችግር የለብኝም። ሌላው ጠንቋይ ቤት ትሄድ እንደነበር ደግሞ ልዘግባችሁ። ጥንቁልና እንደምታውቅ ታውቃላችሁ ወይስ አታውቁም? ይዘገባችሁ። እሺ፣ ያክስቴ ባል እንትን የሚባል ሀዋዊ፣ ሀዋዊ፣ ሀዋዊ መሰል የምትባል ስልክ ታውቃላችሁ ታቃላችሁ ነጭ ስልክ ሀዋዊ የምትባል። ቆይ ጥንቁልና ቤት ጠንቋይ ቤቱን ለምትዞር እብድ ናት ኢትዮጵያ ታቃላችሁ እያንጓለ ጓለ ለዘመዷል ኦኬ እሺ፣ ካወቃችሁ ጥሩ። ከዛ የሆነ የሆነ ክለብ ውስጥ ማለት ነው። አይፎን አባቴ ልኮልኝ አይፎኗን በሉኝ ማለት ነው። ከዛ የቤቱን ባለቤት ፓምፓም የሚባል ድሬዳዋ ነው፣ ክለብ ነው። አልቁ በቃ አልቁኝ ስልኬ ካልመጣ ስል በቃ ስልኩ ስላልተገኘ ይህኛውን ስልክ ብሎ ሀዋቢ ሲሰጡኝ የሆነች አንድ ስልክ ደግሞ ሳምሰንግ ቤት ውስጥ ነበር። ሳምሰንግ ይሁን አይፎን የማይሰራ ግን ካሰራችሁት ይሰራል። ከዛ እንደዚህ ፍራሽ ላይ ተቀምጬ የአክስቴ ባል ይህን ስልክ ላሰራው ብሎ ይጠይቀኛል። ኧረ እንዳው ዋናውንማ አልነግራችሁም። መጨረሻ ላይ እ ን ወሬም እነግራችሁ ከዛ እኔና ጓደኛዬ ስልክ የጠፋ ስልክ የጠፋ ማን የወሰደው? ፍጥጥ ተሰብሰብን። አራት ነን ተሰበሰብን። ማን የወሰደው? ማን እኔ ያልወሰድኩም ይላሉ እ ያልወሰድኩ አበርኩኝ ከአንዳችሁ በቃ ስልኬት ወስዷል አሉ። ጠንቋይ ቤት እኔ የተባለ ጠንቋይ ቤት ሄድን። ሀምሳ ብር ነው የምትከፍሉትኝ። ሀምሳ ወደ አሸዋ ምናምን ሜጃ ጋ ነው ትሄዷል ማለት ነው። ስፔሻሊቲ በቂ እንትንክ በዚህ አጋጣሚ ቴቴ አሸዋ ሜዳ ምናምን የሚባል የለም። አሸዋ ሜዳ ምናምን የሚባል የለም። እኔ ሳጵያ ልጅ ነኝ ልንገርህ። አሸዋ ምናምን ለበቂ እሺ፣ ምን እንድታመጣ እንደሆነ አላውቅም። ምንም አላልኩም። ሳጵያ ነው፣ እኔ የሳጵያ ልጅ ነኝ። ከዛ ሀምሳ ብር ነው የሚከፈለው። ሰውየው ራቁጡን ተኝቷል። ጠላታችሁ ይጋደም እንደ ሬሳ። ራቁጡን ተኝቷል ሽምግል ያለ ሰውዬ ቶቹኙ ምን ሽሩ ምኑ ምኑ ትታያለች ብትን ብሎ ፍራሽ ላይ ተኝቶላቸዋል ከዛ ጠብቁ ተባለን እህ ምንድን ነው ልጁ ይመጣል በፃን ልጅ ነው የሚታየው አሉ በፃን ልጅ ማለት ነው ከትምህርት ቤት እኔና ጓደኛ ለአራት እየተ በጉርጥ እየተያየ ቁጭ እየጠበቅኩኝ መጣ ልጁ አባትየው ትልቅ መጽሐፍ መጣ አሻራም አሻራም ምናምን ይላሉ ሰውየው ተቀበልን እመቤት፣ የሆነ ቴልኮን ምራ ወሰደ። ከዛ ነይ አለኝ ነይ አለኝ፣ ልጁ ማለት ነው። ትንሽዬ ክፍላለች፣ መስታወት ታውቃላችሁ፣ የትን ጥየዋ ፒንክ ምናምን ሰማያዊ ያላት ትንሽዬ መስታወት፣ እጅ መያዣ ያላት፣ በዛ እና ማለት ነው። የክራም ጓደኛሽ ናት፣ ስልክሽን የዘረፈችዋል። የስንት አመት ጓደኛዬን ዘረፈች አለኝ። አሁን ግን አለኝ እናቴን ሳይ ነው አሁን እንዳትናገረት አለኝ። እነሱ እንትን ሳሎን ቤት ይጠብቁኛል እኔ ትንሽዋ ክፍል ገብቼ ነው በመሰለኝ። አሁን እንዳትናገረት አለኝ። ከዛ ስትሄጂ ልክ በርሽ ጋር ስትደርሺ በርሽ ላይ ጠይቂያት አፋጫት ይለኛል። እሷ ናት ብሎ አለኝ። እሺ። ከዛ በር እስክሄድ ማነው የዘረፈው ማነው? ንገሪን፣ ንገሪን፣ ንገሪን ሉኛል ልክ በር ላይ ሲደርስ ልጅቷል ይህ ክራም አንቺ ነሽ፣ ታክሲ ተሳፍረን አላስችል ብሎኝም አለ። አንቺ ነሽ ወሰድሽብኝ፣ አንቺ ነሽ ወሰድሽብኝ፣ ስልኬን አበርኩ፣ አበርኩ፣ አበርኩ፣ አበርኩ፣ አበርኩ። ልጅቱ ፌንት ልትሰራ እናቷ ጋር ደውላ ሌላ፣ ሌላ ጠንቋይ ቤት፣ ሌላ ጠንቋይ ቤት ማለት ነው። ከዚያ ሰውዬ የተሻለ ጠንቋይ ቤት እንሂድ፣ እኔ አልወሰድኩም ትላለች ልጅቷ፣ ትነፋረቃለች። የሆነ የተሻለ ጠንቋይ ቤት ደግሞ አለ፣ እስፔሻልም አለ። የጠንቋይ እስፔሻል እንዳለ እንኳን የማውቀው በሷ ዋል ጠንቋይ አለ ሌላ ስፔሻል ጠንቋይ ይቀጥላል። እኔ ከኢዮዳብ ጋር ይመሳሰሉብኛል ምለው፣ ለዚህ ነው ለምን መሰላችሁ? እዮዳብ ታስታውሱ እንደሆነ የእኛ እናት ይሄ ለቆሌ ነው አትብሉ፣ ይሄ ለቆሌ ነው እንዲያታርጉ፣ ይሄ ለቆሌ ነው አይነካም እያለች ነበር ያሳደገችም ብሏል። ሰምተን ቦታ እቺ ጠንቋይ ቤት ነው ያደገችው። ጠንቋይ ጋር ነው ያለችው። ስለዚህ እነዚህ አይነት ሰዎች ሰው አይወዱም፣ ሊያስጠነቅቁልባቸው ይችላሉ። በተለይ እነዚህ ጋር መሴጅ ስታደርጉ ተጠንቀቁ። እግዚአብሔር ምስክሬ ነው ምለው መሴጅ በውስጥ የምታደረጉላቸው ከምትሉ ላይፍ የሚቀይር ነገር አድር። በብር ኮመንት ችግር የለው በብር ቢሆን በነጻ በነጻ። አንተ ዛዛ ለማንኛውም ምልላችሁ ፈልጊ ነው ያው የእናንተ የእናንተ ንግስታችሁ የእናንተ ንግስታችሁ ው ንግስታቸው ማለት ነው። እሷ ከዚህ በፊት ከጓደኞቿ ጋር ተጣልታ እኔ የበላሁትን አልተፋም ከዚህ በኋላ እንደዚህ፣ ብለውኝ በነገራችን ላይ በጣም ብዙ የምናወራው ብዙ የምንነጋገረው ነገር ይኖራል። በጓደኞቹ ማር ከተፈለገ ማለት ነው። ሚስጢሩን ታውቃለች እሷ እንዳታውራው እንዳንተ ተብሎ የሚሳቀቁበትን ሚስጥር መዘርገፍ እንችላለን ከፈለግን ነው የምላቸው። እኔ ከፈለግኩኝ እኔ ከፈለግኩኝ ማንም አያስ በነገራችን ላይ እኔ ማንም አያስቆመኝ እኔ በራሴ የምተማመን ጀግና ሴት ነኝ ይመስላችኋል። እናንተ እንደምታስቡት እንደዚህ ነው ነው እኔ ማንም ያስቆመኝም ከተነሳብኝ ሳልደርስብሽ ከደረስሽብኝ እኔ ብሳለሁ። እኔ በጣም ብሳለሁ። ስለዚህም አንዳንድ ሰዎች ያው የምትፈሩት ነገር አለ። አይ ኖ እሱ ነገር ነው። እኔም ስለማቀው እኔንም መፍራት አለባችሁ። ይዘው እኔንም መፍራት አለባችሁ። በመቀጠል ጥላቻን፣ ክፋትን፣ ምቀኝነትን የምታስተሩን እናንተ ሶሻል ሚዲያ ያላቸው በዚህ ደረጃ እውነት ኑራችሁ እንኳን ቢሆን ኑሮ የምትናገሩኝ፣ እኔም እውነት ኑራችሁ እንኳን ብትናገሩኝ እንደነገርኳችሁ ይሰማኛል። ምክንያቱም እውነት አላቸው እላለሁ። እውነት የላችሁ ተበዳዋኔ፣ ጎጆዋኔ፣ ተጠቂዋኔ እንዲህ እናንተ አይደላችሁ ማለት እውነታውን እውነት፣ ጭንቅላት ላለው ሰው ያየ ሰው ይመሰክራል። በተቀረ ብዙ በጎች ለማየትም ለማስተዋልም ጊዜ የላችሁ፣ ዝቅ ብላችሁ ስለምትኖሩ ማለት ነው። ይሄን ማወቅ አለባችሁ። ስነግራችሁ አትናደዱ ገብቷችሁ ኋላ ይህን ስነግራችሁ አትናደዱ። ሪያሊቱ ነው የምነግራችሁ። ዝቅ ብሎ የሚኖር ሰው ከፍ ያለውን ሰው የመተቸት ሞራል የለው። ይህንን እነግርሃለሁ። ሁለተኛ ነገር ማንንም በፐርሰናሊ በማንነቱ እየተናገርኩ አይደለም። በዚህ ደረጃ ግን እንደዚህ እንደዚህ የምትሉት እኔ ክፉ ነገር ተናግሬና መጥፎ ነገር አውርቼ ቢሆኑ ነው ልክ ናቸው። የተሰደብኩት እኔ፣ የተዘለፍኩት እኔ፣ የተቋሸሽኩት እኔ እንደዛ ሆኖ ሊያሾ ምቀኛ ናት። ምቀኛ ማን እንደሆነ በአካል በግልጽ አሳያችሁ፣ እነማን እንደሆናችሁ ምቀኛ፣ በሰው ህይወት በጣም እንደምትበሳጩ በነገራችን ላይ ማሪ። እኔ ሰው እየናኩ አይደለም፣ ሰው ንቄ አይደለም። እኔም ሊያንቋሽሹ የሞከሩትን ነው እያሉ፣ ቀን ነው ያከበሩኝን። እግዚአብሔር ሁሌም በክብር ያኖራቸው፣ አክብረውኝ ያከበሩኝን እኮን ያከብራሉ ላይክ ግን የኔን ማንነት የሌለኝን ፐርሰናሊቲ ልታወርዱ የመጣችሁ ሰዎችን ንቄ ነው የማናገራችሁ እውነታው ያ ነው ትክክለኛ ማንነቱ ያ ነው እንጂ ሰው ንቄ ኖ እኔ ማን ነኝ ትናንትና ኮ የት እንደነበርኩ ማቅ ልጅ ነኝ አመጣጤን አኗኗሬን አስተዳዳጌ በግልጽ የምናገር ልጅ ነኝ እንጂ እንደዚህ እንደዚህ ብዬ ከኔ ይወደኛል ከኔ ይጠላኛል ከኔ ይከተለኛል ከኔ ብዬ ማንነትን ሸፍኝ የመጣው ሴት አይደለም ሰ ትክክለኛውን ነው ግን ላከበረኝ አከብረዋለው ነገር ግን ላይ ሊያሹ እንደዚህ እኮ ብለሽ እንደዚህ ብለሽ ለምትይ ሰዎች መልስ አለኝ። ተሰድቤ ተንቄ ተዋርጄ ነው መልስ የሰጠሁት። መልስ ስሰጥ የእኔ ነገር በትልቅ ነገር አድርጋችሁ ስታሽቋልጦ የነበራችሁ ሰዎች ነገርኳችሁ። አይገርመኝ። ጥላቻችሁን በግልጽ አሳይታችሁኛል። አመሰግናለሁ። ቴንኪ። አሁንም ደግሜ ነግራችኋለሁ። የእናንተ ቤታ ከእኔ የበለጠ ያከበራት ከእኔ የበለጠ እየተጠነቀቀላት ሴት አልነበረም። እንደነገርኳችሁ ስድቧ ስለሚዘጋ ስለሚያስጠላኝ ከኔ ጋር ስለማይመጣጥን ስድባ በጣም እሳቀቃለሁ። የሆነ ነገር ጋቸው በግልጽ ነው የምነግራችሁ፣ ሁሌም ነው የምለው። ምክንያቱም ወንድ ልጅን በስድብ ስታስለቅስ አይቻለሁ። ከአንደበቷ በጣም የሚዘገንን ነገር እያወጣች ስትሳደብ ስላየው እኔ ከእሷ ጋር መነካካት አልፈልግም። ሁሌም ትላላችሁ ሊያሾ ቤታን ትፈረታለች። ፈርቻት አይደለም፣ ነገርኳችሁ። ንግግሯ ስለሚያስጠላኝ ተከባብሬ ነው መኖር የምፈልገው ይህንን ይሄንን ደጋግሜ እነግራቸዋለሁ። ዝም ስትሉ ፈሪ፣ አይደለም አይደለም፣ ክፎች ነው። ማን ነው? ኦኬ እና ዝም ስንል ፈሪ፣ ስንናገር ደግሞ እናንተ ምቀኞች። ምቀኛኛ አይደለንም እኛ፣ አላደግንበትም። ከዘራችንም የለም የምቀኝነት መንፈስ። እውነት ነው፣ ከዘራችንም የለም ሊኖርም አይችልም። ግን አዎ እችልበታለሁ ነስር በነስር እስኪሆነች ድረስ አዳሚን ማብሸቅ ይችልበታል። ይህንን ደግሞ ማንም ይመሰክራል። ሊያሾ ከዲቁቢ እኔ በጣም ውድሽ ነበር እሷን ስትናገሪ አቱደጅ እንደዚህ ብለሽ ኮመንት ምሰጭ ሰው እንዳቱጅ። በመጀመሪያ ደረጃ ሊያሾ ቤታዮን የተናገረቻት ምን አርጋት ነው ብላችሁ ከመጠየቅ ይልቅ በጣም ነው የምወዳት ቤታዮን ስለተናገርሽ፣ አዝለሻት ዙሪ፣ አዝለሻት ዙሪ። ምን ትሰሪልኛለሽ ሲጀመር እኔም ቤታ እንደዚህ ነው። እሱ የአንቺ መደበሪያዎች ነን እንጂ የአንቺ ህይወቶች አይደለንም። እኔም ብሆን እሷም እኔም ብሆን እሷም የእናንተ መደበሪያዎች ነን እንጂ ህይወታችሁ አይደለንም። እውነታው ያ ነው። ስለ እውነታው እንነጋገር ከተባለ ያ ነው። መደበሪያዎቻችሁ ነን። ግን ሊያሾ እኮ ቤታን የተናገረቻት በጣም ተናግራት ነው ብላችሁ ለማመን አልፈለጋችሁም። እሷን እንዴት ከየሆናስ ሙሉ ነጋ ታርቀሽ እሷን ትናገሪያታለሽ? እንኳን ታረኩኝ። እንኳን ታረኩኝ ማንም እኔን አያዘኝም። እኔን ማንም አያዘኝም። እኔን ማንም ሰው አያዘኝም ሊያዘኝም አይችልም። የምታዘዝም ልጅ አይደለም። ትልቅ ሰው እኮ ያማችኋል። እንደ እንደዚህ እንደዚህ ዮናስ፣ እንደዚህ አንድ ነገር ልንገራችሁ። ምንም ቢሆን የሸገር ልጅና የሸገር ልጅና